ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጣና ቴሌቪዥን የኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ክልል አራቱም ግዛቶች ከባድ ውጊያ ላይ ናቸው። ከጎንደር ከተማ እስከ በለሳ፣ በወሎ ከኦራይሉ እስከ አምባሰልና ውርጌሳ፣ በሸዋ ከይፋትና ጥሙጋ እስከ መሃል ሜዳ፣ በጎጃም ከደባይ ጥላት እስከ ጮቄ ተራራ የሚሸፍን ውጊያ ተካሂዷል። የተጋድሎቹ ዝርዝር መረጃዎች ምን ይመስላሉ? የሰዓቱ ዜናችን ዝርዝሩን ያስደምጣችኋል። የመረጃና ደህንነት ባለስልጣኑ እርምጃ ተወስዶበታል። በከተማው መሃል ፋኖ በወሰደው የተሳካ ኦፕሬሽን የተገኙ ድሎች ምን ይመስላሉ? እርምጃ የተወሰደበት የመረጃና ደህንነት ባለስልጣን ሴት ነው። የእኩለቀን ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃችን ነው። ደብረታቦር ላይ የተፈጠረው ምንድን ነው? ዛሬ በደብረታቦር ዩኒቨርሲቲ ግቢ ውስጥ ምን ተፈጠረ? ዝርዝር ዘገባ ተሰናድቶበታል። ተሰሙታላችሁ። የትግራይ ፖለቲካ ውስብስብ እንደሆነ ቀጥሏል። ይህን ውስብስብነት የተመለከቱ ተንታኞች ጎርዲያኖት በትግራይ ሲሉ የሚገልጹ ሲሆን፣ ሌሎች ደግሞ ዘወትራዊ እየሆነውን አርባ ነጋሪት የሚለውን አገላለጽ ተጠቅመው ይገልጹታል። የትግራይን ፖለቲካ አዲስ ገጽታ ለማላበስ ግብዣ የቀረበላቸውን የትግራይ አንጋፋ ፖለቲከኞች ጉዳይ አስመልክተን ያሰናዳነውን መረጃ በትንታኔ ተመልክተነዋል። ሰዓቱን ጠብቆ ይቀርባል። የተወደዳችሁና የተከበራችሁ የጣናት ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን በዝርዝር የምናስደምጥበት የዕለቱ መረጃችን ተጀምሯል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም በደብረ ታቦር እየሆነ ያለውን እናጋራችሁ። የብልጽግና ኮማንድ ፖስት በአስር ከተሞች ከዩኒቨርሲቲ መምህራን ጋር ስብሰባ ተቀመጠም። የከተማ መፅና ህዝባዊን ቢተኝነት ያስፈራው ብልጽግና በአማራ ክልል አስሩም ዩኒቨርሲቲዎች በሚገኙባቸው ከተሞች ዛሬ ስብሰባ መቀመጡን ምንጮቻችን ገልጸዋል። ካለፉት ሁለት ሳምንታት ወዲህ በጎንደር ቀጠና ደብረ ታቦር ከተማ ብዙ አዳዲስ ክስተቶች እየታዩ ነው ሲሉ የጣና ቴሌቪዥን ምንጮቻችን ተናግረዋል። ምንጮቻችን አክለውም የከተማውን ህዝብ በየክፍለ ከተማ ከመሰብሰብ ባለፈ የደብረታቦር ዩኒቨርሲቲ መምህራንንም ዛሬ ከጠዋት ሁለት ሰዓት ተኩል ጀምሮ ካረጋ ከበደ ካቢኔዎች የተወከለ ሹምና የዞኑ ኮማንድ ፖስት ሰብሳቢ በተገኙበት ስብሰባ መካሄዱን ገልጸዋል። የደብረ ታቦር ምንጮቻችን በጉዳዩ ዙሪያ ሲናገሩ ሁሉም የክልሉ ዩኒቨርሲቲዎች በሚገኙባቸው ከተሞች ለተመሳሳይ ተልዕኮ በዛሬ ዕለት እንዲሰበሰቡ ተደርጓል። በተለይም የመምህራን ዓመፅ ስላሰጋቸው ስብሰባ በመጥራት ነገሩን ለማርገብ አስበዋል። በዚህም ምክንያት ነው ስብሰባ የጠሩት ሲሉ ተናግረዋል። በዚህም የተነሳ በዛሬው ዕለት ተመሳሳይ ዓላማ ያለው ስብሰባ በክልሉ በሚገኙት አስሩም ዩኒቨርሲቲዎች ግቢ ውስጥ ስብሰባ መካሄዱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ከቀናት በፊት የደብረታቦር ሆስፒታል ሰራተኞችና የባህዲን ብልጽግና ካድሬዎች ባደረጉት ስብሰባ ስራችሁን ወዳችሁና ፈቅዳችሁ የማትሰሩ ከሆነ ጨለማ ቤት አስገብተንና እናስራችኋለን ሲሉ ዛቻ ማቅረባቸውን መዘገባችን ይታወሳል። ለዚህ የባዲኑ ከፍተኛ ሹም ማስፈራሪያ ያልተደናገጡት የሆስፒታሉ ሰራተኞችም ጥያቄው እኮ የእኛ መታሰርና መገደል ሳይሆን የህዝብ አገልግሎትን ማስተካከልና መንግስት ኃላፊነትን የመወጣት ጉዳይ ነው። የቀረበው ጥያቄ ዳቦ ስጡን፣ ልጆቻችን ተራቡብን እንጂ የመንግስትን ወንበር ስጡን አላልናቸውም። ጥያቄያችንን ብቻ መልሱልን በማለት በድፍረት መናገራቸው አይዘነጋም። በዛሬው የዩኒቨርሲቲ መምህራኑ ስብሰባም በተመሳሳይ የኢኮኖሚ ጥያቄ ዋናው ጉዳይ ሆኖ በመምህራኑ መነሳቱን ለጣና ቴሌቪዥን የደረሰው መረጃ አስታውቋል። ካረጋ ከበደው ውክልና የሰጣቸው ሹም የመምህራንን ችግር መንግስታችን ይረደዋል አገራችን ያለችበት ሁኔታ አሳሳቢ ስለሆነ እንጂ ጥያቄያችሁ ተገቢ አይደለም ብሎ አይወቅስም። ችግሩ ግን የኢኮኖሚ ተጠቃሚነትን ሰበብ በማድረግ ህገ መንግስታዊ ስርዓቱን በኃይል ለማፍረስ ከጀርባ የራሱን ፖለቲካዊ ፍላጎት ይዞ የመጣ ኃይል ስላለ ነው በማለት መናገራቸውን የደረሰን መረጃ ያመላክታል። የጣና ቴሌቪዥን ምንጫችን በዚህ የባለሥልጣኑ ንግግር ምላሽ ሲሰጡ የዩኒቨርሲቲ መምህራን በራሳችሁ አታስቡም፣ ከኋላችሁ የሚነዳችሁ ኃይል አለ ብሎ መናገሩ ብልጽግና የሚቀየር ፓርቲ አለመሆኑን ያረጋገጠ ንግግር ነው። ዳቦ ለጠየቀ መምህር ስርዓትን ለማፍረስ እንደተነሳ አድርጎ የተሰጠው ድምዳሜ አሁንም ስርዓቱ በችግሩ ለመቀጠል የወሰነ መሆኑን ያሳየ ነው ሲሉ የብልጽግናውን አገዛዝ ጥንተ ፍጥረት ባህሪና ቀጣይ የጉዞ አቅጣጫን ጠቁመዋል። የስብሰባው ሙሉ መረጃ በምሽቱ ዜናችን ይዘን የምንመለስ መሆኑን ከወዲሁ እየገለጽን ወደ ቀጣዩ መረጃችን እናመራለን። ወደ ተከታዩ መረጃችን ስናመራ በአራቱም የአማራ ግዛት የተካሄዱ ውጊያዎችን አሁናዊ መረጃዎችን አስደምጣችኋለን። የደህንነት ኃላፊው እርምጃ ተወሰደበት። የፋኖ ትግል ከመደበኛ ውጊያ ከደፈጣ ጥቃትና ከወታደራዊ ስልጠና በተጨማሪም ስኬታማ በሆነበት ሰርጂካል ኦፕሬሽን ድል እየተቀዳጀ ይገኛል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በዛሬው ዕለት ባካሄደው የከተማ ኦፕሬሽን የብልጽግና አገዛዝ የመረጃና ደህንነት ሹም ላይ እርምጃ መውሰዱን አስታውቋል። የመረጃና ደህንነት ኃላፊውን እርምጃ የወሰደበት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮረድ ያስቻለው ደስ የክፍለ ጦር ሰርጂካል ቡድን መሆኑን የእዙ ቃል አቀባይ ክፍል ተናግሯል። ቃል አቀባይ ክፍሉ አክሎም ሰርጂካል ኦፕሬሽን የሚፈጽመው ኃይላችን ወደ ከተማዋ ዘልቆ በመግባት የሸዋሮቢት ከተማ አስተዳደር የመረጃና ደህንነት ኃላፊ የነበረውን አቶ ሰለሞን ብሩን ጨምሮ ሌሎች ያገዛዙን ዙፋን ለማጽናት በህዝባቸው ላይ መከራን ሲያወርዱበት ከነበሩት መካከል ሌሎችም በተመሳሳይ እርምጃ ተወስዶባቸዋል ብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሁሉም የሸዋ ጠቅላይ ግዛት ወረዳዎችና ቀበሌዎች በተመሳሳይ የከተማ ኦፕሬሽኖችን በመስራት ስኬታማ ስራ ሲሰራ መቆየቱ የሚታወስ ሲሆን በዚሁ የሸዋ ሮቢት ከተማ ከዚህ ቀደምም ተደጋጋሚ ጥቃቶችን በማድረስ ታላላቅ ድሎችን መቀዳጀት ችሏል። በሌላ የፋኖ ተጋርሎ በወሎ ቤት አማራ ጠቅላይ ግዛት ትናንት ከባድ ውጊያ ሲካሄድ ውለዋል። በአምባሰል ወረዳ አራት ቀበሌዎች ማለትም አንጓት፣ ገምሻት፣ መስኖጊዮና ሳሙና ዳገት ቀበሌዎች ላይ ብልጽግና በሞርተርና ዙ 23 የታገዘ ውጊያ ሲያደርግ መዋሉን ምንጮቻችን ተናግረዋል። በዘፈቀደ በተተኮሰው የከባድ መሳሪያ ጥቃት ደግሞ እንደተለመደው በአርሶ አደሮች መኖሪያ ቤት ላይ ከፍተኛ ጉዳት መድረሱን ምንጮቻችን ገልጸዋል። በሌላኛው የዚሁ ቀጠና ደግሞ በውርጌሳና በመርስ አዋሳኝ ቦታዎች በምትገኘው መሃል ሜዳ ተብላ በምትጠራው ቦታ ላይ ከሁለት ሰዓታት በላይ በተደረገ ከባድ ውጊያ አራት የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል ከዚህ በተጨማሪም ከባድ ቆስለኛ የሆኑ የብልጽግና ሰራዊት ወደ ውርጌሳ ሆስፒታል መግባታቸው ታውቋል ከዚህ በተጨማሪም ከባድ ቆስለኛ የሆኑ የብልጽግናው ሰራዊት ወደ ውርጌሳ ሆስፒታል መግባታቸው ታውቋል ይህ በእንዲህ እንዳለ በጎጃም ጠቅላይ ግዛት የአማራ ፋኖ በጎጃም በላይ ዘለቀ ክፍለ ጦር ለተከታታይ ስድስት ወራት ሲያሰለጥናቸው የነበሩትን ኮማንዶ አባላት አስመርቅያለሁ ብለዋል። ክፍለ ጦሩ ትናንት እንዳስታወቀው በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ ጮቄ ምድር ወታደራዊ ትርኢት በማድረግ አስመርቋል። የአማራ ፋኖ በጎጃም የኮማንዶ አባላትን ሲያሰለጥን የአሁኑ የመጀመሪያው አይደለም። ከዚህ ቀደምም በርካታ የኮማንዶ አባላትን አሰልጥኖ የውጊያ ስምሪት በመስጠት ውጤታማ ተጋድሎ እያደረጉ ይገኛሉ። በዚሁ በጎጃም ክፍለ ሀገር የአማራ ፋኖ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ጠላት መሽጎበት የሚገኘው ቁይ ከተማ ኮረኮንቲ ጎጥ በመግባት ሁለት የብልጽግናውን አገዛዝ ሚልሻ አባላት እርምጃ መውሰዱን አስታውቋል። ወደ ጎንደር ቀጠና ስናመራ ደግሞ የሱዳን ኮሪደርን እናገኛለን። በሱዳን ኮሪደር እየተደረገ ያለው ውጊያ አሁንም በተጠናከረ ሁኔታ ቀጥሏል። ባለፉት ቀናት የድሮን ቅኝት ሲያደርግ የነበረው የብልጽግናው አገዛዝ ትናንት ረፋድና ዛሬ ማለዳ ወደ ፋኖ ካምፕ ለመግባት ያደርጋቸው ሁለት ሙከራዎቹ ከባድ ኪሳራ አድርሰውበታል። በተለይም ኮኬት አቅራቢያ በተደረገው ውጊያ የካራማራ አማራ ክፍለ ጦር ታላቅ ድል የተጎናጸፈበትን ድል የተቀዳጀ ሲሆን ሰባት የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል። የደረሰውን ከባድ ምት ተከትሎም አስከሬኑን ሰብስቦ ወደ ኮኬት መመለሱን ከቦታው የደረሰን መረጃ ያመላክታል። በዚሁ ቀጠና ቋራ ጣቁሳ፣ ደንቢያ በለሳና ሊቦ ከምከም አውራጃዎች ዛሬ ከማለዳው ጀምሮ ጠንካራ ውጊያዎች መካሄዳቸውን ምንጮቻችን ተናግረዋል። የተጋድሎቹን ዝርዝር መረጃ በምሽት ዜናችን ይዘን የምንመለስ ይሆናል። በመጨረሻም ሰዎቹ እየመጡ ወይስ ሰውየው እየጋበዟቸው? ከቀናት በፊት አወዛጋቢው ፖለቲከኛ አቶ ጌታቸው ረዳ በብልጽግናው ሚዲያዎች ዘንድ እየተዘዋወረ የተደመጠ ቃለ ምልልስ ከሰጡ በኋላ ብዙም ሳይቆዩ አዲስ ፓርቲ ዤ እየመጣው ነው ሲሉ ተናገሩ። እሳቸው ፓርቲ ዤ ልመጣ ነው ከማለታቸው ጥቂት ቀናት ቀደም ብሎ ደግሞ የብልጽግናው ምርጫ ቦርድ ፈጣሪውን ህወሃትን በቃህኝ ብሎ ከፖለቲካ ፓርቲዎች ህይወት መዝገብ ላይ ሰርዞታል። ህወሀት ከሚሰረዝ እኔን ከምድረ ገጽ ሰውረኝ የሚል አማላጅ ማግኘት ያልቻለው ህወሀት ድሮም ነፍጤ እንጂ ሰው አይወጣልኝም ብሎ ከትራሱ የማይርቃትን ጠመንጃውን በፍየል ወተት መወልወሉን ተይዞታል። ማይጨው ዙሪያ የሚገኘውና በህወሀቶች አስተዳደራዊ መዋቅር ደቡብ ትግራይ ተብሎ የሚጠራው ቀጠና የህወሀት ነገር በቃይ ብሎ ይፋዊ ተቃውሞውን በግልጽ አሳየም። የተወሰነው የህወሀት ታጣቂ ኃይል ደግሞ ሀራ መሬት ብሎ በሚጠራው ነፃ ቀጠና ገብቶ የሰፈረውም ከዚሁ ከአቶ ጌታቸው መግለጫ ጋር በተቀራራቢ ጊዜ ነው። ከጌታቸው ረዳ ፓርቲ አዋልጅ ያለው መግለጫ በኋላ ህወሀት ደግሞ አገር ላዋልድ ነው ብሎ የአጎራባሽ ክልል አማጽያንንና ጎረቤት አገርንም ግብዣ እንዳቀረበ እየሰማን ነው። መቼም በኢትዮጵያ ምድር ፀሐይና ጨረቃ በተፈራረቁበት ቅጽበት ከአይን እርግብግቢት የፈጠኑ የፖለቲካ አክሮባቲስቶችን መመልከት የተለመደ ነው። አማራን ማኅበራዊ ረፍት መንሳት የትግሌ መዳረሻ ግብ ነው ብሎ የተነሳው ህወሀትና አማራን እረፍት የነሳውን ቡድን አስወግጄ አማራን ከመቅበዝበዝ እታደጋለሁ በጉልበት የተወሰዱ ርስትና ማንነቶችን ማስመልሼ በአማራዊ ማንነታቸው ተከብረው እንዲኖሩ አደርጋለሁ ብሎ ነፍጥ ያነሳው ቡድን ከቅድመ ጠላት ህወሀት ጋር የጓዳ ስምምነት መድረሳቸውን ከሰማን ቆየት ብለን ነበር። በተለይም በሱዳን ምድር የተደረገ ምክክር መኖሩን ከሰማን ሰነባበትን። የብሔር ፖለቲካ ወላጅ አባቱ ህወሀት ከ10 ሺህ በላይ ሴቶችን የኤርትራ ሰራዊት ደፍሮብኛል፣ የሌላ አገር ሰራዊት ወደ ሉዓላዊት አገር ተጋብዞ ገብቶ ንጹሐንንና ሰራዊቴንም ጨርሶብኛል በሉዓላዊ ግዛቴ ላይ ሰራዊቱን አስፍሮ አልወጣም ብሎኛል እያለ ክስ ሲያቀርብበት ከነበረው የአስመራው መንግስት ጋር ሽታ ሽታ እየተባባለ ሲሆን፣ የአስመራው መንግስት በበኩሉ ከ18 ዓመታት በላይ ከደመና በታች ያሉ ማዕቀቦችን በሙሉ እንዲከናነብ ዋና ምክንያት ከሆነው የህወሃት ቡድን ጋር ማርየ ማርየ መባባል ጀምሯል ሲሉ የትግራይ ፖለቲከኞች እየተናገሩ ነው። እንዲያውም አንዳንዶቹማ የሚናገሩት የኢሳያስ አፈወርቂ የጦር አዛዥ ከአስመራ ይልቅ መቀሌን ሳይወዷት አልቀሩም ይላሉም። በሶማሌ ምድር ቁጥር አንድ የብልጽግና ሰው የሚባሉት የጅጅጋው ሙስጣፌ ጋር አብሮ ለመስራት አልተመቸኝም፣ ሙስጣፌ ማለት በሶማሌ ቆዳ የተሰፋ ኦሮሞ ነው ብሎ አኩርፎ የወጣው ኦብነግ ከ20 ዓመት በፊት ብታሳድደኝም አሁን አንተም ተሳዳጁና አለና የግመል ወተት እየጠጣን እንማማል ብሎ በአብሮነት ለመታገል የሶማትራ ስምምነት ለመፈራረም የፍየል ቆዳ ፍቀው ሰንደዋል። በነገራችን ላይ ሶማትራ ማለት የሶማሌና ትግራይ ጥምረት ማለት ነው። እንደ ኦሮማራ መሆኑ ነው። የኢትዮጵያውያን የመከራ አስቀጣይና የአማራ ሕዝብ የመቅበዝበዝ ስምምነት የሆነው ኦሮ አማራ የጠላት የጠላት ወዳጄ ነው በሚል የፍሬ ቢሶች ከንቱ ጥምረት የተፈጠረ መሆኑ አይዘነጋም። መጀመሪያ ኦሮሚያን አገር አደርጋለሁ ብሎ ተነሳ። ቆይቶ ወለጋን ክልል አድርጉልኝ አለ። ለዚህ ጥያቄ የምስክር ወረቀት ማረጋገጫ እንዲሆነኝ በክልሉ የሚኖረውን አማራ የቻልኩትን ያህል በነፍጤ ልግደል፣ ጠመንጃይ ሲደክም ደግሞ ሜንጫ አጠቀማለሁ ብሎ ያለፉትን ሰባት ዓመታት አማራን የአዛዛል ፍየል አድርጎ ያቅበዘበዘው ኦነግ ከህወት ጋር ለመስራት በዋቃ ምሎ መቀሌ ገብቷል። እነዚህ የፖለቲካ ኃይል አሰላለፍ ልዩነቶች በሚኒሊክ ቤተ መንግስት ሰዎችም ሌላ የጠላት የጠላት ለኔ ወዳጅ ነው ጥምረት ፍለጋ ላይ እንዲሰማሩ አድርጓቸዋል። የወዲድ ብልጽግና ሰዎች ነገሮች የከበዱ ሲመስላቸው መስቀሉን የሚሸከም በአተላይ ፍለጋ መንከራተት የተለመደ ባላቸው ነው። ቀጣዮቹን የቀራንዮ መንገዶች መስቀሉን እንዲሸከምላቸው ቀዳሚ ግብዣ ያቀረቡት ለአቶ ጌታቸው ረዳ ሲሆን አቶ ጌታቸው ደግሞ ኑ ሸክሙን አግዙኝ ሲሉ የጋበዟቸው ፖለቲከኞችን እየተመለከትን ነው። አቶ ጌታቸው ከህወሓት ካድሬዎችና ማዕከላዊ ኮሚቴ አባላት መካከል ከግማሽ የማያንሰውን ቡድን እየመሩ አዲስ አበባ ካስገቡት በኋላ ቀደም ሲል ነብዩ ስሁል ይኖርበት ከነበረው ሆቴል አስገብተዋቸው ቁርስ ምሳና እራት እየቀረበላቸው ነው። ባናቱም የተመረጡ ሚዲያዎች ሰዎችን እየተገናኙ ቃለመጠይቅ እንዲያደርጉላቸው ይመቻቹላቸዋል። ከመቀሌዎቹ በተጨማሪም አዲስ አበባ ከሚኖሩት መካከል አንጋፋ የህወሓት ታጋዮችን የእናንተም ልምድ አስፈልጎናል ተብለው የተጋበዙ መኖራቸውን እየታዘብን ነው። በ1993 ዓ ም የነመለስና የነስዬ አብርሃ ቡድን ጎራ ከፍሎ ለሁለት ሲነታረር ከቆየ በኋላ የመለስ ቡድን አሸናፊ ሲሆን ከመቀሌም ከመንግስት ስራም የተባረሩት አቶ ገብሩ አስራት ወደ ትግራይ ፖለቲካ በስፋት እንዲሳተፉ ጥሪ እየቀረበላቸው እንደሆነ ምንጮቻችን ገልጸዋል። በእርግጥ አቶ ገብሩ አስራት አረና በሚባለው የትግራይ ፖለቲካ ፓርቲ ላይም ተሳታፊ ሆኖ መቆየታቸው የሚታወቅ ነው። በመሆኑም ሰሞነኛው ወደ ፖለቲካው መስመር በተደጋጋሚ መታየታቸው አዲስ አይደለም እያሉ የሚሞግቱ አልታጡም። የፖለቲካ ተንታኞች ግን ጠርጥር ከገንፎ መሃል አይጠፋም ስንጥር የሚለውን ብሂል እያጣቀሱ የአሁኑ አመጣጣቸው ልዩ ነው ሲሉ ይናገራሉ። አቶ ገብሩ ከአረና ጋር በመቀጠል ውጤት ሊመጣ እንደማይችል ተረድተውታል በመሆኑም ሌላ የአታጋይ ድርጅት ሲፈልጉ ስለነበር አቶ ጌታቸውም ይህን ፍላጎታቸውን ስለሚያውቁ ጥሪ አድርገውላቸዋል ሲሉ መከራከሪያዎችን ያቀርባሉ። አቶ ገብሩ አስራት ከሪፖርተር ጋር ባደረጉት ቃለ ምልልስ ህወሀት ያለ ጦርነት ስለማይኖር እንደሚሸነፍ እያወቀውም ቢሆን ወደ ጦርነት ይገባል ማለታቸው ተሰምቷል። ይህን ንግግር ከቀናት በፊት አቶ ጌታቸው የተናገሩት ሲሆን ሌላኛው የአቶ ጌታቸው ቡድን ስራ አስፈጻሚ አባል የሆኑ አቶ ጣመም አንድ አፍታ ከሚባለው ሚዲያ ጋር ባደረጉት ቃለ ምልልስ ቃል በቃል ተናግረውታል። ከእነዚህ ሶስት ሰዎች ሰሞነኛ ንግግር በፊት ዶክተር አረጋዊ በርሄ በ2013 ዓ ም ጦርነቱ ከመጀመሩ ሁለት ወራት ቀደም ብሎ ህወሀት የነጋበት ጅብ ሆኗል። የሚያደርገው ውሳኔ ትግራይን የሚያወድም ነው። ምናልባትም ጦርነት ለመጀመር የመጨረሻ ምዕራፍ ላይ ደርሷል ብዬ አስባለሁ ሲሉ መናገራቸው አይዘነጋም። እነዚህ አራት ፖለቲከኞች አሁንም ሆነ ቀደም ሲል ለሰጧቸው አስተያየቶች የህወሓትን ተፈጥሯዊ ባህሪ ጠንቅቀው የሚያውቁ ሰዎች ናቸው። እሾህን በእሾህ እንዲሉ የነደብረ ጽዮን ቡድን ከትግራይ ፖለቲካ እንዲነቀል ህወሓትን በራሱ ሰዎች የማፍረስ ዘመቻ የተጀመረ ይመስላል። ለዚህ ደግሞ በአሁኑ የህወሓት አመራር ተስፋ የቆረጡት አቶ ስዬ አብርሃም የዚህ ስብስብ አካል ለማድረግ ስራዎች የተጀመሩ መሆናቸውን ምንጮቻችን ገልጸዋል። ከአስመራው መንግስት ጋር የማይታረቅ ጥላቻ ያላቸው ጄኔራል ጻድቃንም በብልጽግናው አገዛዝ በሚደገስ የጦርነት ድግስ ከህዋት ጋር መዋጋት ባይፈልጉም የኤርትራን መንግስት ግን መበቀል ይፈልጋሉ። በመሆኑም በዚህ መንገድ ብንፈልጋቸው የምናጣቸው አይሆንም። ሐራ ምድር ተብሎ በተመረጠ ነፃ ቀጠና ላይ የሰፈረው የህዋት ታጣቂ ቡድን ከብልጽግና የሎጂስቲክና የቀለብ አቅርቦት እያገኘ ጠመንጃውን ሲወለውል እንደሚውል መዘንጋት የለበትም። በብልጽግናው ሊቀመንበር አማካኝነት ክብር አግኝቻለሁ የሚሉት ዶክተር አረጋዊ በርሄም የሚኒልክ ቤተ መንግስቱ ግብዣ ሳይደርሳቸው እንዳልቀረ ምንጫችን ተናግረዋል። በዚህ ግብዣ ላይ የቀድሞ አየር ኃይል አዛዡ ጄኔራል አበበ ተክለሃይማኖት ጆቤ ተካተውበታል ወይስ አልተካተቱበትም የሚሉትን ወደፊት እንመለከታለን። ጄኔራሉ ከዚህ በፊት በአንድ ቃለ ምልልሳቸው የአሁኑ የህወሓት ቡድን መቼም ቢሆን የሚቀየር አይደለም፣ በወጣቶች የማያምን የኋላ ቀሮች ስብስብ ነው ሲሉ ተናግረው ነበር። እነዚህን ሁሉ ከተመለከትን በኋላ ሰዎቹ እየመጡ ያሉት ግብዣው አማላይ ሆኖባቸው ወይስ እድሉን ሲጠባበቁ ስለነበር ነው የሚል ጥያቄ ይነሳል። ለጥያቄ የማይቀርበው ሀቅ ግን በትግራይ ክልል ህወሓትን የሚመስል ግን ከነደብረ ጽዮን ጽዮን ቁጥጥር ነፃ የሆነ አምሳ ለህይዋት የፖለቲካ ኤሊት እየተሰበሰበ መሆኑ ነው። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።